የምንገኘው በአዲሱ ገበያ ነው። እንግዲህ እዚሁ አዲሱ ገበያ ላይ ለ46 ዓመታትን የዘለቀ ለ46 ዓመታትን የተሻገረ መሰባሰብ አለ። የቀድሞ ጎጃምና ጎንደር የእርሻ ልማት ሰራተኞች ህብረት አመታትን ተሻግሮ የዘለቀ ጓደኝነታቸው የሚሰባሰብ የሚገናኝበት ቦታ ላይ ነው የምንገኘው። ጓደኞቹ ቤተሰባዊነትን የመሰረቱ ናቸው። ወደ ውስጥ እንዝለቅ፣ እንከታተላቸው፣ ጓደኝነታቸውንም ወደ እናንተ እናሻግር።

አራረፍ በሉ አይገባም። እሺ እሺ፣ አረፍ በሉ እናመሰግናለን። የቤተሰብ ጥየቃችንን ስንጀምር እንዲን ያለ አቀባበል ተደርጎልናል። በቀድሞ ጎጃምና ጎንደር እርሻ ልማት ድርጅት የሰራተኞች ህብረት ስብስብ መሀል ነው የምንገኘው። ቤተሰብ ጓደኝነቱ ደግሞ አንስቶ የቀጠለ የዘለቀም ነው። አሁንም ድረስ በልጅ ልጆችም ጭምር እየተሻገረ ነውና ከዚህም ቤተሰብ ጋር ቆይታ እናደርጋለን። እንደው በድጋሚ እንኳን አደረሳችሁ። እሺ፣ እንግዲህ ከመግቢያችንም ጀምሮ በርከት ያለን ሰው ተመልክተናል። እዚህም ደግሞ አንድ ላይ ጠብቃችሁናል ነው ከ1971 ዓ ም ጀምሮ ተዋውቃችሁ ሰበስባችሁም እና እንደው እስኪ ስለዚህ ጉዳይ ስለሰበሰባችሁም አስታውሱን። አመሰግናለሁ። እኔ አማኑኤል ኩመራ እባላለሁ። እንግዲህ አሁን የምታዩት አሁን በቀድሞ መንግስት እርሻ ልማት ሚኒስቴር የሚባል ነበረ። በዛ ውስጥ በጎንደር ጎጃም ጎንደር እርሻ ልማት ድርጅት ስር የነበርን ሰራተኞችንን አንተ ቅድም እንዳልከው ከ71 ጀምሮ ላለፉት 46 ዓመታት አብሬን ነበርን በስራም። አሁን ደግሞ ጡረታ ወጥን፣ አዲስ አበባ ተገናኝትን። በክፉም በደጉም አብሬን ያለ ነው። አሁን የምታያቸው ደግሞ እዚህ ወደ 20 ቤተሰብ ወደ 40 የሚሆኑ ደግሞ በየሁለት ወሩ የተገናኘን የምንጠያየቅ ቡድንን የተለያየ ቦታ ላይ ነው የነበረው ድርጅታችሁ። ከዛ በኋላ ነው ስብስባችሁም የጀመረው። ስለዚህ ጉዳይ ሲነግሩን። እውነት ነው። እንግዲህ እኛ ስብስቡ የጀመረበትን ጊዜ እንዳነሳው አማኑኤል እንደተናገረው ከ1971 ጀምሮ የተገናኘንን አብዛኞቻችን፣ ከዚያ 72 73 እያለ የተወሰነ ዓመታት ጨምሮ ያሉ ሰዎች አሉበት እዚህ ይሄ ነው። ቅድም እንደተባለው እርሻ ልማቶቹ አንዱ ሁመራ እርሻ ሁመራ ከፍተኛ አንድ ከፍተኛ ሁለት የሚባለው ነው አንዱ ደግሞ የጎጃም እዚህ ጎጃም ውስጥ የላይበር ታችበር እርሻ ልማት የሚባሉ ናቸው አየሁ እርሻ ልማት የሚባል አለ አሁን አዊ ዞን ውስጥ በለስ የሚባል እርሻ ልማት ነበረ ወደ መተከል አካባቢ እነዚህ እነዚህ እርሻ ልማቶች እና የጎጃም ጎንደር እርሻ ልማት ድርጅት ባህር ዳር ዋና ቢሮውን አድርጎ የነበረበት ጊዜ ነበር። በኋላም ፍንሰላ እዚያ እዚያ ሁሉ የሰሩ የሰራን ሰዎች በጋራ የመሰረት ነው ማህበር ነው እንቅስቃሴ እንግዲህ የኛ ተውቡ ከዚያ ነው የሚጀምረው። ስለዚህ በእርሻ ልማቶች ደረጃ በምንኖርበት ጊዜ የምንኖረው ካምፕ በመሆኑ እያንዳንዳችን ስራ ሰርተን ውለን ማታም ቢሆን እንገናኛለን። ማታ በቡና እንገናኛለን፣ በጨዋታ እንገናኛለን እንደዚያ እያለ የቀጠለ ግንኙነት ቀጥሎ ደግሞ አብዛኞቻችን ልጅ ሆነን ነው የጀመርነው። በጣም ልጅ ሆነን የተዳርነው ነው እዚያ ነው ልጅ የወለድነው እዚያ። ነው የሚለያየን ነገር ደግሞ ልጆቻችን እትብቶቻቸው የተቀበረው በነዚያ እርሻ ልማቶች ነው ማለት ይቻላል፣ ወይም በዚያው ድንጅ። ከዚህ አኳያ እኛ ወዴትም ወዴትም ሄደን እናት አባቶቻችን ወንድሞቻችንን ሳይሆን ፕሪፈር የምናደርገው ጓደኞቻችንን ነው እንደ ቤተሰብ የምናየው ከዚህም ተነስቶ ይሄን የግድ ግድ አንድ ላይ ተሰባስበን ሁልጊዜ መጠያየት እንዳለብን ብለን በዚህ መነሻ ተደርጎ የተመሰረተ ህብረት ነው ለማለት ነው። እንደው የወጣትነትንም ጊዜ ያሳለፈችበት መንገድ ነው ምታስታውስ እኮ ጉዳይ ካለ ገጠመኝ ካለ ነው። አሁን ዛሬን እዚህ ያልተገኙ አባላትም አሉ የኛ ጓደኞች አሉ፣ የኛው እንደዚሁ አብረውን የነበሩ አሁን ለምሳሌ ደራራ ወልደ መድህን ዲሳሳ የሚባል ጓደኛችን አለ። እሱ ጓደኛችን ሁመራ እያለን የስፖርት ኮሚቴ ሰብሳቢ ነበር። አስታውሳለሁ፣ ጠዋት አንድ ቤት ነው የምናድረው። ጠዋት ከዚያ ተነስቶ ጫማውን የግራው ወደ ቀኝ የቀኙ ወደ ግራ አድርጎ፣ ምንድነው? ይሄ ምንድነው? ያንን ነገር የማስተባበሩን ነገር ነው ያየው፣ ሰዓት እንዳያልፍበት ነው የተነሳው። ስለዚህ ምንድነው የተሰማራበትን ስራ ወይም ኃላፊነቱን ለመወጣት የሚያደርገውን ጥረት እንጂ፣ እሱ የራሱን ጫማ እንዴት አደረገው እንዴት ሆነ ሳያ ከዚያ ተነስቶ ከካምፕ ተነስቶ ሁመራ ከተማ ከደረሰ በኋላ ነው የነገር ያየ ነውም እኛ እንደ ውስ በመጀመሪያ እንተዋወቅ፣ እርሶን ማን እንበል? እሺ፣ አመሰግናለሁ። አልማዝ ተፈራ እባላለሁ። በመንግስት እርሻ ልማት ሚኒስቴር ስር በሰሜን እርሻ ልማት ኮርፖሬሽን በጎጃም ጎንደር እርሻ ልማት ድርጅት እርሻ ልማት በኋላም በድርጅት ጽሕፈት ቤት እንሰራ ነበር፣ እስከምንበተን ድረስ ማለት ነው። እንደው ይህንን የእርሻ ልማት ድርጅት ሲያስታውሱ አሁን ጓደኝነቱ መሰባሰቡ ደግሞ ለበርካታ ዓመታት ቀጥሎ አሁንም ድረስ ትገናኛላችሁ፣ እንደው እንደ ወደኋላ ሲሄዱ ከዚህ ድርጅት ምን ያስታውሳሉ? የኛ ጓደኝነት እንግዲህ ሁላችንም ያኔ ወጣቶች ነን። ወደ ከተማ መተን ጨፍረን ጠጥተን ባንኮኒ ላይ ወጥተን ወርደን አብረን ከጓደኞቻችን ጋራ እንጂ አትጠጣ የሚባል ነገር ያኔ የለም። ወጣቶች ነን እንደ ልባችን ተዝናንተን ከተማ በጣም ብርቃችን ነበር። እርሻ ነው የምንኖረው። ደሞዛችን ተቀብለን ወደ ከተማ ሄደን። ስንት ነበር ግን ደሞዛችሁ ያኔ? ያኔ ከፍተኛ ደሞዝ ተከፋይ ነኝ። አራት መቶ ነበርኩ። በእውነት የወዛደር ደሞዝ ብርከ ዘጠና ሁለት ነበር የቃል ተመርቅኝ፣ ያው እንግዲህ ተመርቀ ነው። ከፍተኛ ደመወዝ አራት መቶ ነው። ስራ አስኪያጁ ብቻ ነው የሚበልጠኝ። በኋላም ቢሆን ያው እያደግን እያደግን እኔ ያው ስራ አስኪያጁ ይሆናል እንጂ የሚበልጠኝ ስታፍ የበለጠኝ የለም በደመወዝ፣ እና እንደዛ ነው። አራት መቶ ስራ አስኪያጃችን ነው ሊበልጠን የሚችል እንደዛ ነበር ደሞዛችን። እዛ ግብተን ወልደን ልጆቻችንን አሳድገን በጣም በቃ ከፍተኛ ትዝታ ነው ያለን እኛ ሺ ደሞዝ ብር ይባላለሁ ይህን ድርጅት የተቀላቀልኩት በ1979 መጨረሻ አካባቢ ነው። በሁመራ እርሻ ልማት በሚባለው እዛ ተቀላቅዬ ልክ አንድ አመት እንደሰራው አግብቼ ወደ ጎጃሙ እርሻ ልማት ድርጅት ተዛውሬ ውሬ ያለው ከዛ እስከ 1986 ከዛው ድርጅት ጋር ብሬ ነበርኩ። ግን በሁሉም አጋጣሚዎች በሐዘንም በደስታም እንገናኛለን። ግን እዛ በነበርንበት ሰዓት በብዙ ነገር የሚያሰባስበን የነበረው የድርጅቱ ስራ አስኪያጅ አቶ ዳኘ ተፈራ ይባላል። እና እሱ በጣም በሁሉ ነገሮች በደስታ እንዲሁ በአንዳንድ ኦኬዥኖች ላይ እዛ ቦታ ላይ እሱ በጣም በጭፈራም በምንም በሁሉም ነገር የሚያስተባብርና ትልቅ ነገር የሚያደርግልን ነበር። እና ሁሌ ያስታውሰዋለሁ፣ ይሄን ይመስላል። መልካም እንግዲህ፣ እስቲ አሁን ደግሞ ወደዚህ ደግሞ እንሻገር። ወደዚህ አደላ ብቻ እንዳልባል፣ እንግዲህ በውጣ ወደ ወደ መለያየት ሊኖር ይችላል። በተለያየ መልኩ እንግዲህ ከአካባቢ አካባቢ መቀየርም ሊፈጠር ይችላል እና እንደው ዳግም መሰባሰባችሁን እንዲህም ባለ ሰፋ ባለ ተለቅ ባለ ሁኔታ የጀመረበትን ማቲያስ አሰፋ ባላለው መሰባሰባችን የጀመረው እዛ ጎጃም ጎንደር እና ሁመራ የነበሩ ሰራተኞች ለቀንም፣ የመጣናለን በዝውውርም የመጣናለን ሌላ መስሪያ ቤትም እና በዛ መሀል ያው ሰውነንና መታመም አለ። ሲያርፉ ሲሞቱ ለቀብር ተሰባሰብ፣ አንድ ሁለት ጊዜ ነው ሶስት ጊዜ ስንገናኝ እንደዚህ መገናኘት ካለማ ለምንድን ነው ማህበር ማን መሰርተው ተባብለን፣ ይህንን ማህበር ልንመሰርት በቃንና ምንድነው የነበረው ፍቅር። በምንም ቢሆን ማንም አሁንም እንኳን አሁንም እንኳን እንደዚህ ሰው ታመመ፣ ሰው እንዲሆነ ሲባል ሚቀር የለም ለቀብር ማንም አይቀር፣ እኛ ብንቀር ልጆች አይቀሩም እና ትልቅ መሰረት ነው የተጣለው። ይህን ደግሞ እንዴት መፋቀሩ መጣ ይባል፣ አንድ ድርጅት መስራት ካምፕ መኖራችን፣ ከዛ ደግሞ አንድ ቤት ውስጥ ይችን የምታል ቤት አራት ሶስት አምስት ሆነ እኖራለን። ሴቶቹ እንደዛ፣ ወንዶቹም እንደዛ ና። በግሩፕ ነው የሚበላ። በተለይ ሁመራ እኔ እንጃ ቤቴ የበላሁበት ጊዜ ጥቂት ነው። እኔ ቤት አብረን የምንኖር አንዱ ጋር ነው ሄደ። ስታልፍ ደህና ዋላችሁ ብለህ እጠራለህ፣ አማን የሚጠራህ ትበላለህ። መሄድ ነው እና ከዛ ከሁመራ ደግሞ የት መጣን? አየወርሻ። የሚገርመውና የሚደንቀው ምን ያህል ዜጎች ለስራ እንትን እንደሉ ለማረጋገጥ አራት አመት በሳር ቤት ነው ይኖሩ በጎጆ ላይ ጎጆ መደብ አላት እንዲጓዳ ደግሞ አላት የመኝታችን እንትን ምን አራት አመት ኖረን፣ መጨረሻ ላይ ሸክላ ቤት ተሰራና ወደ ብሎኬት ቤት መሄድ ጀመረ። እንግዲህ አቶ አማኑኤልም እምለዋለኝ እያሉ ነው። ድጋሚ እኔ በሰባ ሁለት ዓመተ ምህረት ነው ወደ ሁመራ የሄድኩት እዛው አካባቢ ነው ባለቤትን፣ ወይዘሮ ሰገደችን በ73 እዛ ተገናኘን። ስለዚህ እዛው ነው ሰርጉም የነበረው? አዎ እዛው እመራ ነው። እሺ እዛው እመራ ነው። እዛው ተጋባን። አሁን ዛሬ የሦስት ልጆች የሁለት የልጅ ልጆች አባትነን እና እናትነን። አርባ አንድ ዓመታችንን ግንቦት 26 ነው የምናከብረው። የሚቀጥለው ወደፊት አርባ አንድ ዓመታችን ማለት ነው። ለዚህ እንኳን ደስ አላችሁ ማለት ነው። እሺ። በዛን ዋናው አሁን መገናኘቱን ብቻ ሳይሆን መረዳዳቱ ከእኛ ውስጥ ራሳችሁን በጣም የሚችሉ አሉ የማይችሉ አሉ ከዛ ውስጥ ነው አሁን አንዳንዶች የታመሙትን አሉ የተቸገሩት አሉ። እነዚህ ሰዎች በየወሩ ወርሃዊ መዋጮ አለ፣ ከዛ ደግሞ በግላችን ያለንን እያዋጣን እንረዳለን። ከዚህ ውስጥ አሁን አዲስ አበባ ላይ አንድ ሰው ዘላቂ ስራ እንዲያገኝ አድርገናል። ባለቤቷ ሞቶ ጓደኛችን ድምስጥናት ዘላቂ ስራ እንድታገኝ አንድ ወንድማችን ደግሞ ፍኖተ ሰላም ነው ያለው፣ እዚሁ ነን ማለት ነው። ፍኖተ ሰላም ላይ ብራዋት ትልከን ዘላቂ ስራ ቋሚ ገቢ የሚያገኝበትን አድርጌናል በአሁኑ ሰዓት ባህር ዳር ላይ ሁለት ሰዎች እያስታመምን ነው በገንዘብ አዲስ አበባ ላይ አንድ ሰው እያስታመምን ነው ብዙ ስራ እየሰራን ነው በዚህ ግንባር ቀደም ደግሞ የዚህ ቦዚድን ውስጥ ብዙ ሰዎች አሉ በዚህ እንግዲህ ገጠመኝ ምንድን ነው እኔ ሁመራ እያለን ሁመራ ሞቃት ነው ሞቃት ሀገር ነው ሞቃት ነው እና የምንተኛው ውጭ አልጋ ሁላችን ሁሉም ሰው አብቶ ውጭ ነው የምንተኛው እና አንድ ቀን አንድ ጓደኛ አልጋ ፍራሽ ልናወጣ ወደ ውጭ አልጋይን ብድግና ልቅ እባብ ተኝቶ አልጋ ከሱ ጋር ሁሉም በተረፈ እንግዲህ ያው ወይዘሮ ሰገደችን ያመስግኑልኝ ያ ስንት ዓመት አብረን ቆይተናል አርባ አንድ ዓመት ቆይተናል ልጅና የልጅ ልጆች አሳኝተኛለች ጊዜ ነበርያን ውለን እላለሁ አሁን ደግሞ ወደዛ ማዶ እንሻገርና እስቲ መጀመሪያ እንተዋወቅ እርሱም እንግዲህ ውስጥዋወት ያው ጎን ተዘራሽ ኃይል ይባላለሁ 1979 ከአዲስ አበባ ነው ወደ እርሻ ተቀጥሬ ሄድኩት እና ታችበር እርሻ የሚባለው ትንሽ ሞቃት ቦታ ነው የሄድኩት እዛ ሰርቼ የተወሰነ ጊዜ የሂሳብ ባለሙያ ነኝ። ከዛ እንትን ሄድን፣ ዋናው ጎጃም ጎንደር እርሻ ልማት ድርጅት አለ እዛ ሄድን። እዛ ስንኖር ያው ባለቤቴም አቶ ማቲያስ እዛ ነው የተጋባ ነው እና ወይዘሮ አልማዝ እንዳለችው ደሞዝ ተቀብለን ሲጀመር ደሞዛችን አይበቃ ምልህ። እኔ አሁን በ275 ነው የተቀጠርኩት በ79 ስቀጠርና ብሩ አያልቅም ምንም ብታ- ክትፎ ሶስት ብር ነው። ከተማ ሄደን ቅቤ ለብቻ ተቀምጦ ሶስት ብር ክትፎ። ስለ እናት የሚባል ማንኩሳ ከተማ ነች፣ ትንሽ ከተማ እዛ እንሄዳለን። በቃ እኛ ምንም አናውቅም። በቃ መብላት፣ መጠጣት፣ መጫወት፣ መጨፈር ነው። እዛው ደግሞ ተጋብተን ልጆች ወልደን እዚህ ደርሰናል። ብዙ ነገር አለ እርሻ ላይ እኔ በመጀመሪያ ማመስገን የሚገባኝ ያው እግዚአብሔር ነው እድሜ ሰጥቶን ብዙ ጓደኞቻችን ያለፉ አሉ። እና እኛ ደግሞ እድሜ ሰጥቶን እዚህ ለመድረስ ያበቃንን አምላክ ምስጋና ይድረሰው። ከሁሉም በላይ አማኔልንም በጣም አመሰግናለሁ በግሌ ምክንያቱም እንደ ማህበሩም ሆኖ ይሄ ሁሉ ነገር አሬንጅ አድርጎ ይሄን ወደኋላ ተመልሰን ራሳችንን እንድናይ ያደረገንን አማኔልን አመሰግናለሁ እስከ መላው ቤተሰቡ። ከዛ ውጭ ግን ብዙ ታሪክ አለን፣ ያው አሁን ላይ ማስታወስ እንትን ስለምንል ነው። እኔ ተቀጥሬ ከአዲስ አበባ ሲሄድ ከተማ ነው የምንሄደው። ሁልጊዜም እርሻ ላይ እንሰራና ከተማ ሄደን ተጫውተን እንዳለችው ጨፍረን ምንም እንትን የለንም ነበርና እኔ በማግስቱ ተጫውተምን ብለን በፒካፕ ከላይ እንደኔ እንዴት ሴት ፒካፕ ላይ ይወጣል? ለካ እኔ ከአዲስ አበባ ስለሄድኩ እዛ ፒካፕ አይገኝም። አሁን ፒካፕ ላይ ውጭና ኑ እንሄድ ሲሉ እንኔ ፒካፕ አልሄድም ስል ነገ ትራክተርም አታገኝም፣ ነገ ትራክተርም እንኳን አይገኝም፣ ከከተማ ዲምል ለስራ መድረስ አለብን። ፍኖተ ሰላም አድረን ወደ እርሻ ነው የምንሄደው እና ፒካፕ ተገኝቶ ነው አሉ በኋላ የቆየው የቆየው ሴት ትራክተር ላይ ጥላ ይዛ ትራክተር ላይ ከኋላ ይሄ እንትን አለ፣ ወዛደሮቹ የሚጫንበት ጋሪ። ጋሪውን እንኳን ለማግኘት ይዘን ጋሪ ላይ ወተን በቃ ያንን አሳልፈናልና ብዙ ነገር ስላለ እኔ ጎጃም ጎንደር እርሻ ልማት ድርጅት በቃ ሕይወቴ መሰረቴ ነው ማለት እችላለሁ። እንግዲህ ስለ ጓደኝነት ስለ ህብረት፣ ስለመሰባሰብ እያወጋን ትዝታዎችንም ጭምር እያስታወሱ ነው የሚገኙትና እንደው እስኪ አባታችን እርሱን እንተዋወቅና እርሱም እንግዲህ ስለ ወጣትነት ጊዜው ባለፈም ደግሞ ስለዚህ ድርጅት እንደው ስለመሰባሰባቸው እንዲያወሩኝ ብዬ ነው። እስኪ እሱን ይገር። አመሰግናለሁ። ስኔ አሰፋ ሸቴ ይባላለሁ። ያው ሙመራም ጎጃም ውስጥም እርሻዎች ብር ሸለቆም መጨረሻም ድርጅትም ፍኖተ ሰላም ነበርኩ ማለት ነው። እና ምንድነው አሁን እነኚህ እርሻዎች በነገራችን ላይ እርሻዎቹ አሁንም አሉ። ሁመራ ብቻ ነው እንጂ የሌለው፣ ጎጃሙስ ያሉ እርሻዎች አሁንም ሰራተኞች አሉ ማለት ነው። እና በዛን ጊዜ ያው የወጣትነት የልጅነትም ነው። ሁላችንም ከትምህርት ቤት እንደወጣን በወጣትነት በልጅነት ነው እዛ የተገናኘ ነው። እና ያን ጊዜ የገሌ ነው ከየት ነው ምናምን ወይ ባለ አማርኛም የለም። እንግዲህ የልጅነት ትዝታ ቢወጋም ቢነገርም አይጠገብም አያልቅም። እስቲ የመጨረሻ ከርሶ ደግሞ ትዝታወት። ሁመራ እያለን ነው ትዝ የሚለኝ ነገር፣ እዚህ ከቢሮ ወደዚህ ማዶ እና ወደዚያ ማዶ ሰራተኞች የምንኖረው ማለት ነው። በአጋጣሚ እንደዚያ ሆኖ ስንኖር እዚያ ያለው እዚህ መጥቶ ይበላል፣ እዚያ ያለው እዚህ ያለው እዚያ ሄዶ ይበላል። ምሳ አልበላሁም እራት አልበላሁም የሚባል ነገር የለም። አሁን ሰራተኞች ወጥ ሰርተው ያዘጋጃሉ ወጡ ግን እንጀራ ይቀርባል። ይቀርቦ ወጥ ተጨምሮ አይቆይም። አንድ የቀደመው ሁለት ሶስት ጊዜ እንትን አድርጎ ምን ሆነ እንጀራ ይዘህ ትጠብቃለህ። ወጥ ሲጨመር ተጨልፎ ሲጨመር እዚህ እጅ ላይ ነው የሚጨመረው። በብዛት እጃቸውን ተቃጥለው እንትን ያሉ ልጆች ለማትያስ ለምሳሌ አስታውሳለሁ። ስንት ጊዜ እጁ ተቃጥለ። እና ይሄ ይሄ ነገር ይሄ አብረን የኖርንበትን ነገር እንድናስታውስ የሚያደርግ አንዱ ነገር ማለት ቅድም ያልከው የስፖርት የምናምን ግዛቸው ሙላቴ አለ ስፖርተኛ። ሌላኛው ትዝታ ትዝ የሚለኝ ከስፖርት መጫወት ብዛት ማለት ነው። በጣም ስፖርተኛ ነው። የወይዘሮ አልማዝ ባለቤት ማለት ነው። ብር ሸለቆ እያለን እሱ ዱብ ዱብ ዱብ ይልና ይገባና የእሱን እንትን ለማሳየት እዚህ ጋ ያለውን አምፖል በግሮ ነው የሚሰብረው። ሰብሮ ይቀይራል። እንግዲህ የስፖርተኛነት ባህሪ የልጅነት ባህሪ ማለት አሁን አሁን እንግዲህ አላረጀም ማለት አንችልም ማለት በቃ እርጅና ወደዚያ ወደዚያ ይወስደናል እንጂ የልጅነት ትዝታችን እንዲህ እንዲህ እያለ የሚቀጥል ነው። ስፖርት እነ እነ ያየራል ጌታውንን እናስታውሳለን። እነ እንደሻው ተክሌን እናስታውሳለን። ስንቶችን አንስተን ከሱዳኖች ጋር ሁሉ ተጫውተናል እኮ ኢትዮጵያን ወክለን እኮ የተጫወትን መረብ ኳስ፣ እግር ኳስ ተጫውተናል። በእውነት ተጫውተናል ኢትዮጵያን። እነሱ ገዳሪፍ ግዛት የሚባል አለ ሱዳን ላይ ማለት፣ ሱዳንን ወክለው የገዳሪፍ ግዛት ሰዎች መጥተው ሁመራ ላይ ተጫውተናል። መልካም እንግዲህ በዚህ መሰባሰብ ውስጥ በየዓመቱም በየጊዜውም ደግሞ አንድ ላይ ለመተያየቱም መመስገን የሚገባቸው ሰዎች ይኖራሉ ብዬ አስቤ ነውና እንደ መመስገን ያለባቸው ሰዎች በመጨረሻነት የሚያነሱት ካለ በመጀመሪያ እናንተን አመሰግናለሁ፣ ፋና ቀለማት ቤተሰብ ጥየቃ ፕሮግራም ማለት። ቀጥሎ ደሞ እነዚህ የጎጃም ጎንደር እርሻ ልማት ድርጅት ቀድሞ የስራ ባልደረቦችን በጣም የማመሰግናቸው አንደኛ መመሰግናቸው ሕብረቱን አስቀጥለዋል፣ ሁለተኛ ይረዳዳሉ፣ ይጠያየቃሉ፣ ለክፉም በደጉም ይዳረሳሉ። በዚህ ሁሉንም አመሰግናለሁ እዚህ ያሉትን። እዚህ ያሉት ደግሞ ቅድም እንደተናገርኩ አሜሪካ ነገር ወይዘሮ ገነት ተሳሚት ትባላለች። እንደገና ሐዋሳ አቶ አባይ ነገር መድህን የሚባላለ ሻኪሶ አቶ ደራራ ወልደ መድህን ይባላል። እሱን በደንብ አመሰግናለሁ። በተለይ አቶ ዮሐንስ የፍጠርና አቶ ጌቶንን ደግሞ በደንብ ነው የማመሰግነው። እኛም በጣም እናመሰግናለን። እንግዲህ ተመልካቾቻችን 46 ዓመታትን የዘለቀ ጓደኝነት፣ 46 ዓመታትንም የዘለቀ ትውውቅ ቤተሰባዊነትን ነው ወደ እናንተ ስናደርስ የነበረው በፋና ቀለማት ሁላችንም ይሄን እድል ገጥሞን እኛም በጓደኝነት እስከ ቤተሰባዊነትም ዘልቀን 40፣ 50፣ 60 እያለን እስከዛም እንዲሻገር ጓደኝነታችንን እንመኛለን። ሁላችንም እናመሰግናለን። ፋና ቀለማታችን ግን ይቀጥላል። እንግዲህ እግዚአብሔር ለ46 ዓመታት ያለ ድረስ እንደተመሰገነ ይሁን። ጤናችንን ጠብቆ ደግሞ ለሚቀጥለው ለ50 ዓመታችን ያድርስን። በ50 ዓመታችንም ሞቅ አርገን ከፋና ቴሌቪዥን ጋር ፋና ብሮድካስት ጋር እንድናከብር ያርግን። ሁላችንም ጤና ይስጠን። ልጆቻችን ልጆቻችን ያሳድግልን። ሀገራችንም ሰላም ያርግልን።